ሰላም ሰላም፣ እንዴት ናችሁ? አህለን ወሳህለን፣ እንኳን ደህና መጣችሁ። ሰላም የኔ ውድ። ከዚህ በፊት ብዙ ጥያቄ ጠይቄሽ ሁሉንም በደንብ መልሰሽልኛል፣ አመሰግናለሁ እና አሁን ደግሞ በፍቅር ብትጠይቀኝ ኖሮ እተውላት ነበር ወይም እለቅላት ነበር። እሷ በጉልበትና በእልህኝነት ቦታዬ ላይ አስቀመጠችው። ችግርሽ ምንድነው ከኔ በዛ ሰዓት አነዳኝ ነበር ያንን ያልኩት። እሷ ደብቀዋለች። ለምን ትደብቂዋለሽ? መቼ ነው መጥበህ አቆሽሽ የወጣሁት? ስርቼ ስጨርስ አጽድቼ ነው የምወጣው ሁል ጊዜ። ከፈለግሽ በካሜራ ተመልከቼ ካላመኝሽኝ። ስራዬን እንደፈለኩ ልስራ በተኝ። አንቺም ሰራተኛ እኔም ሰራተኛ። እንከባበርና ስራችንን እንስራ። አለበለዚያ ችግር ይፈጠራል። የማውቀውን አደርግልሻለሁ። ከኔ የምትፈልጊው ነገር ካለሽ ደዊልኝ። የሚለውን ስሪልኝ ውዴ፣ ከተቻለሽ በፍጥነት ይላል። ለው ጣላበት ሚኒ ቢአደብ አና ኩንት አኸሊህ ለሃ። ለው ጣላበት ሚኒ ቢአደብ አና ኩንት አኸሊህ ለሃ። በትህትና ብትጠይቀኝ ኖሮ እተውላት ወይም እለቅላት ነበር ማለት ነው። ለው ጣላበት ብትጠይቅ ኖሮ ሚኒ

ወንድ ከሆነ ሞሽኬል ተክ እንለዋለን። መአይ ከኔ ጋራ ጎልት እሌ ጎልቶ ሊአኖ አሰባትኔ ወቅትሃ ጎልት እሌ ጎልቶ ሊአኖ አሰባትኔ ወቅተሃ ያኔ ያልኩትን ያልኩት ስላናደደችኝ ነው ማለት ነው። ጎልት አልኩ ወይ ተናገርኩ እሌ ማለት ያ ወይም የ ማለት ነው

ወንድ ከሆነ ለውማት ሰድግኒ እንላለን ካላ መንከኝ ለማለት ሰድጊኒ ማለት እመኝኝ ማለት ነው። ወንድ ከሆነ ሰድግኒ እንለዋለን። ሹፊ ኤ ተመልከቺ። ወንድ ከሆነ ሹፍ እንላለን። ኤ ተመልከት ማለታችን ነው። አልካሜራት ወይም ካሜራት ካሜራዎች ናቸው። አንድ ካሜራ አልካሜራ ወይም ካሜራ ይባላል። አንድ ንጥል ካሜራ

እኔና አንቺ ሰራተኞች ነን እና ተከባብረን አንድ ላይ እንስራ እንደ ማለት ነው። አነ እኔ ወእና ማለት ነው። አንቲ አንቺ ማለት ነው። ወንድ ከሆነ አንተ እንለዋለን እኛም እንደምንለው አንተ አንተ ነው። አና ወአንቲ ማለት እኔ እና አንቺ ማለት ነው። ወንድ ከሆነ አና ወአንተ እንላለን። ሙወዘፊን ሰራተኞች ኩልና ከሊእና ማለት እንተወው ወይም ተውት እንደማለት ነው ግን በዚህ አባባል ውስጥ እስኪ አድርገን እንሞክር እንደማለት ነው ቀጥታ ኣተረጓጎም አልመጣልኝም። እ ማለት እና ክብር ማለት ነው እሕትራም ክብር ማለት ነው ባዕض ማለት አንዳችን አንዳችንን ማለት ነው ወንሽተغል እና እንሰራለን ሰዋ አንድ ላይ ወኢላ ብትሺር መሻክል ወኢላ ብትሲር መሻክል አለበለዚያ ችግሮች ይፈጠራሉ ይደርሳሉ እንደማለት ነው። ወኢላ ማለት አለበለዚያ ማለት ነው። ብትሲር ይፈጠራል ወይም ይደርሳል፣ መሻክል ችግሮች። አንድ ችግር አንድ ነጠላ ችግር ሙሽኪላ ይባላል። እሊ አዕርፎ በሰዊ ልክ እሊ አዕርፎ በሰዊ ልክ የማውቀውን አደርግልሻለሁ ማለት ነው። እሊ ቀደም ብዬ እንደገለጽኩት እና በሌላ ቪዲዮም በደንብ እንደ አብራርቼ እንደገለጽኩላችሁ የ ወይም ያ ማለት ነው። አዕርፎ አውቅዋለሁ። እሊ አዕርፎ የማውቀው ማለት ነው። በሰዊ አደርጋለሁ። ሊክ ላንቺ፣ ወንድ ከሆነ ለክ እንላለን። በሰዊ ሊክ አደርግልሻለሁ። በሰዊ ለክ አደርግልሃለሁ።

ከፈለገሽ ወይም ካስፈለገሽ፣ ወንድ ከሆነ ኢዛ ተሕታጅ እንለዋለን። ሓጃ ነገር ወይም አንድ ነገር ማለት ነው። ሚኒ ከኒ ከልሚኒ ማለት ንገሪኝ፣ አናግሪኝ፣ ደዊልኝ ማለትም ይሆናል። ወንድ ከሆነ ከልምኒ እንለዋለን። ዛሬ ስለ ዓመሳልሕ ልንገራችሁ። ዓመ ማለት የአባት ወንድም አጎት ማለት ነው። ወይም በእድሜ ትልቅ ተለቅ ያለ ሰው ለማክበር የምንጠቀመው ቃል ነው። እኛም ራሳችን አጎቴ እንደምንለው ማለት ነው። ሳለህ የግለሰቡ ስም ነው። ሳለህ ማለት ደግሞ ትርጉሙ ጥሩ ወይም መልካም ማለት ነው። በሕይወት የምዕራፎች መካከል የትዝታ ጉዞ ሳደርግ ትዝ ከሚሉኝ ሰዎች አንዱ አም ሳለህ ነው። ጥሩ ሰው ነበረ። የየመን ተወላጅ ነው። ኢትዮጵያ ውስጥ ብዙ ጊዜ ስለኖረ ነው መሰል ለሀበሾች ለየት ያለ ስሜት አለው። እኔ የተዋወቅኩት አገሩ የመን ተመልሶ በዘበኝነት እኔ የሰራበት መስሪያ ቤት ውስጥ የሰራ የነበረ ጊዜ ነው ረዥም ነጭ ጺም አለው ጥምጣሙን አልፎ በጎንና በጎን ወጣ ወጣ ያለው ጸጉሩም በሽበት ተወሯል ሰዎች ወደ መስሪያ ቤቱ ሲገቡ መጀመሪያ በአምሳል ክፍል በኩል አልፈው ነው ወደ ላይ የሚወጡት የእሱ ክፍል ትልቅ ሆኖ መቆርቆሮ ነው የተሰራው በሁለት ጎኑ መጅልስ ተነጥፎበታል በአንድ ጎን ደግሞ ትንሽ የኤሌክትሪክ ምድጃ አለ። በዛ ምድጃ ላይ ሻይ ሲንተከተክ ነው የሚውለው። የገባ የወጣ ሁሉ ሻይ ይጋበዛል። እሱ ከምድጃው ጠጋ ብሎ ጫቱን ይዞ እየቃመ ገቢ ወጪውን ቼክ ያደርጋል። እኔም ቢሮ መቀመጥ ሲሰለችኝ፣ ሀምሳ ለሕጋ ወርድና ቁጭ ብዬ በተሰባበረ አማርኛው የሚነግረኝን የኢትዮጵያን ታሪክ የሰማሁ ሻይ ፉት ስል እቆያለሁ። በህይወቴ በአንድ ጊዜ ውስጥ የብድር ሱስ ይዞኝ ነበር። ኧረ ምን ያዘኝ ብቻ ተጠናወተኝ እንጂ። ድሮ በደንብ የሚበቃኝ ደሞዜ አሁን የሚቀጥለው ወር ደሞዝ እስከሚደርስ ድረስ መቆየት ይቅርና ገና ወሩ ሳይሞላ ሞላ እያለቀ እንደ ዳመና አልያዛለኝ። እኔም አላርፈልኩ ያንን ለማሟላት እያልኩ ከዛም ከዛም የስራ ባልደረቦች ይበድራለሁ። አንዴ ከህንዳዊ ራጁ፣ አንዴ ሐሚድ ከሚባለው የደቡብ የመን ተወላጅ ተበድሬ ያለሁ። እነዚህ ሰዎች እኮ የማስታውሳቸው ናቸው እንጂ የተበደርኳቸው ሰዎች ስንት እንደሆኑ እንኳን ልክ ደግሞ ደሞዜን ስቀበል ወዲያውኑ ያለብኝን እዳ ለዛም ለዛም ብዬ ከፍዬ ጨርሰና እፎ ይላለሁ። ለጊዜው እዳውን ከላይ ላይ ለጊዜውም ቢሆን ሲወርድ ደስ የሚል ስሜት እየተሰማኝ ወደ ቤቴ እገባለሁ። ከዛ ቀሪ ደሞዜን አብቃቅቼ እስከ ወሩ መጨረሻ ላይ ለማዳረስ የመሞከር መሰላችሁ? በጭራሽ። እንደለመደብኝ በዛም ብትን በዛም ብትናደርግና ገንዘቡ ሙልጭ ብሎ ሲያልቅ እንደገና ደግሞ ወደ ብድር መሮጥ። ከአንድ ሰው ብዙ ገንዘብ አልበደርም። ከአንዱ 60 ሪያል ከሌላው 50 ከዛኛው ሰባ እያልኩ በወቅቱ በወቅቱ የሚያስፈልገኝን የገንዘብ ያህል እበድራለሁ። ለምሳሌ ታክሲ ለመሳፈር ከፈለኩኝ ለታክሲ የሚበቃኝን ያህል፣ ቁርስ ለመግዛት ከፈለኩኝ ለቁርስ የሚበቃኝን፣ እንዲህ እንዲህ እያደረግ ከዚህም ከዛም መበደር አለሁ። አንድ ቀን አምሳልህ ከቁጭ ብዬ ሻይ ጠጣሁና፣ ድንገት አምሳልህ፣ እስኪ ትንሽ ገንዘብ አበድረኝ፣ ወር እንደ ደረሰ እመልስልሃለሁ አልኩት። መቼ ትመልሻለሽ፣ ለምንድን ነው የምትበደሪው አላለኝም። ዝም ብሎ አውጦቶ ሰጠኝ። ወደ ሰባ ሪያል ያህል ይሆናል፣ ግን በእርግጠኛነት አላሳውሰውም። ከዛ በኋላ ብዙ ነገሮች በህይወቴ ተቀየሩ። ያንን መስሪያ ቤት ትቼ ሌላ መስሪያ ቤት ተቀጠርኩ። ጊዜ አለፈ። የተበደርኩትን ገንዘብ ግን አራሳሁኝም ከስንት ጊዜ በኋላ እንጂያ ምን ያህል እንደሆነ አላስታውስም። ብድግ አልኩና ገንዘቡን ልመለስ ስለትሄድኩ ስገባ መጅልሱ እንዳለ ነው። ምንም ነገር የተቀየረ ነገር የለም። ነገር ግን በአምሳ ልሕ ፈንታ ሌላ ሰው በቦታው ተቀምጦ አየሁ። አምሳ ልሕ የት አለ አልኩት። ወይ አልሰማሽም እንዴ አለኝ። ምኑን አልኩት። ሞተኮ ኮ አለኝ። መሞቱን ስሰማ ደነገጥኩኝ። በዛ ላይ ደግሞ ያለብኝን ብድር ሳስብ እንደገና ከበደኝ። ምን ላድርግ? እንዲህ አይነት ነገር ሲደርስ ምንድን ነው የሚደረገው እያልኩ ስጠይቅ ሳጠያይቅ ያለብኝን የገንዘብ መጠን ለእኔ ቢጤ ብሰጥ ብሰጥ እዳይን እንደከፈልኩ እንደሚቆጠር ሰማሁና ወዲያውኑ ገንዘቡን ወስጄ ለእኔ ቢጤ ሰጠሁኝ። ለእኔ ቢጤ ነው የሚባለው ለማኝ እንዳልኩ እንዳለል ብዬ እኮ ነው። እስኪ ንገሩኝ፣ ትክክል ነው? ለእኔ ቢጤ ማለት ግን ገንዘቡን ሰጥቼ ልቤ አላርፋለ ትክክል ባይሆንስ ባይበቃስ እያልኩት መጨነቅ ጀመርኩኝ። አሁንም ጨምሬ ሰጠው፣ ያንኑ የሚያክል ገንዘብ ማለት ነው። እንደገናም ጨምሬ ሰጠሁኝ። ከተበደርኩት ብዙ ጥፍ የሚሆን ነው፣ በየ ጊዜው ሰጠሁት። እንደዛ ማድረጌ ያው ካይምሮ እንዲወጣልኝ እረፍት እንዳገኝ ብዬ ነው። ግን ጊዜ ባለፈ ቁጥር ሁሉም ነገር ይረሳል፣ እኔም ረሳሁት። በቀደም ዕለት አሁን በቅርቡ ድንገት ሳላስበው አምሳላሕ ተዛለኝ በዛውም ደግሞ ተከትሎ አንድ ሀሳብ መጣብኝ። እንጂ እኔ ለምንድን ነው የተበደርኩትን ገንዘብ ወስጄ ለቤተሰቦቹ ያላስረከብኩት አለኝ አሚሮዬ። እኔ እኮ የመንን ለቅቄ ከወጣሁ ብዙ አመት ሆኖኛል። ሀሳቦች ለምንድን ነው በጊዜው በወቅቱ የማይመጡልን? ነገሩ አልቆ ጉዳዩ ተፈጽሞ ሲጨርስ ቆይቶ ቆይቶ ብልጭ ይሉብናል። እንዲህ አታደርግም ነበር፣ እንዲህ አትሰራም ነበር ይለናል አሚሯችን። ጅብ ካለፈ መሆኑ ነው ነገሩ። አሐም ሳለህ ፈጣሪ ነፍስህን በጀነት ያኑረው። እናንተ እንደምውልላችሁ የፈለግኩት ምን መሰላችሁ? ገንዘብ አትበደሩ እንደኔ የብድር ሱስ ይይዛቸዋል። ብድር ደግሞ ከተራራ የበለጠ የሚከብድ ነው። ያላችሁን አብቃቅታችሁ ባላችሁ ኑሩ። ከአም ሳላህ የወሰድኩትን ብድር የመጨረሻው ብድር ነበር። ከብድር ሱስ ወጣሁኝ። ከዛ በኋላ አምስት ሳንቲም እንኳን ቦቶውን ተብድር ያላውቅም። በአጋጣሚ ሆኖ ከተበደርኩ እንኳን ለምሳሌ ወይም ሱቅ ሄጄ የገንዘብ ካነሰኝ ቤት ሄጄ የገንዘቡን መጠን ከማነት እንደተበደርኩ ጽፌ አስቀምጠዋለሁኝ። ያንን ምሮቼ ወይ በማግስቱ ወይ ግፋ ቢል በሁለተኛው ቀን እከፍላለሁ እንጂ በራሴ ላይ የሰው ገንዘብ አላስቀምጥም። ብድር ከመፍራቴ የተነሳ አንድ ቀን ብድር ኖሮብኝ የረሳ መስሎኝ እዚች ከፍ ብሎ እኛ ሰፈር አትክልት የምትሸጥ ነጋዴ አለችና እሷ እኔ መልሽ፣ የአንቺ ገንዘብ አለብኝ፣ እንዲህ አልኳት። ኧረ በጭራሽ አንቺ እዛው በዛው ነው የምትከፊው አለችኝ። ጨመር አድርጋ ደግሞ የምትለኝ አለች። እኔ የእኔ ገንዘብ እንደሌለብሽ እርግጠኛ ነኝ፣ ግን ካለብሽ አፉ ብያለሁ። ያንቺም ካለብኝ አፉ በይኝ አትለኝም። ተሳስቀን ተለያየን። ውዶቼ በድጋሚ ልበላችሁ፣ አትበድሩ። ብድር ከጋራ ይከብዳል። የራሳችሁንም ገንዘብ ለሰው አታበድሩ። በእጃችሁ የሰጣችሁን ገንዘብ በእግራችሁ ሮጣችሁ እንኳን አታገኙትም። ገንዘባችሁን ብቻ አይደለም የምታጡት፣ ያበደራችሁትን ሰው ጭምር ታጣላችሁ። ዘመድ ሊሆን ይችላል፣ ጓደኛ፣ ጎረቤት ሊሆን ይችላል። ተበድራኝ ከዳችኝ፣ ተበድሮኝ ከዳኝ የሚባለውን ብዙ ትሰማላችሁ አይደል? እና ከዚህ ሁሉ ያድናችሁ፣ ያድነን። ደህና ሁኑ። ማሰላማ። ወዳችኋለሁ። ባይ ባይ